ተስፋውን ሙላለም እባላለሁ። በክርስቶስ ተልእኮ ቤተ ክርስቲያን በዋና መጋቢነት አገለግላለሁ። መጋቢ ጌቱ አያሌው ይባላለው። የአዋሳ የህይወት ብርሃን ቤተ ክርስቲያን ዋና መጋቢ ነኝ። መጋቢ ታምራት ታሪኩ ይባላለው የኢትዮጵያ ገነት ቤተ ክርስቲያን ፕሬዚደንት ሆኜ ያገለግላለሁ። ታሪኩ ብርሃኑ ይባላለው የኢትዮጵያ የህይወት ብርሃን ቤተ ክርስቲያን ፕሬዝዳንት ነኝ። በሚሊኒየም አዳራሽ ላይ መጋቢት ስድስት የሚደረገውን ፕሮግራም በዚህ ሁኔታ እንድናዘጋጅ ያነሳሳን እህታችን ሊሊ የምናቃት ለእነዚህ ሶስት አስርት ዓመታት በላይ እግዚአብሔርን በማምለክ ነው። ስለዚህ የእሷ መጽሐፍ እግዚአብሔር በሚመለክበት በመጽሐፏ ውስጥ መስዋዕት በመሆንና በማድረግ እግዚአብሔርን ስለማምለክ ጽፋለች እና እኛም ከእሱ ጋር የገባ ነው ኪዳን ደግሞ በማደስ እግዚአብሔርን በሰፊው ብናመልከው መልካም ነው፣ በሚል መነሻነት ኑ የአምልኮ ኪዳናችንን እናድስ በሚል ርዕስ ትልቅ የአምልኮ ፕሮግራም እንዲሆን እግዚአብሔር ጋር የገባነውን የአምልኮ ኪዳን እንደገና የምናድስበት እንዲሆን አስበናል። በመጋቢት ስድስት በሚደረገው ዝማሬዋ ደግሞ ለአገራችን ሕዝብ ትልቅ በረከት ትሆናለች ብለን ነው የምናስበው። የአምልኮ ኪዳናችንን እናድስ በሚል በሚሊኒየም አዳራሽ መጋቢት ስድስት ከስድስት ሰዓት ጀምሮ እስከ ምሽት የሚሄድ የአምልኮ ታላቅ የሆነ ድግስ ተዘጋጅቶልናል። በዝማሬ አገልግሎት መጋቢት ስድስት ላይ በሚደረገው ሚሊኒየም አዳራሽ ላይ በክርስቶስ የዳኑ መጥቶ እንዲጽናኑ መቶ ስለ እግዚአብሔር ታላቅነት እንዲሰሙ ማበረታታት ይፈልጋለሁ። መጋቢት ስድስት ከቀኑ ስድስት ሰዓት ጀምሮ በሚሊኒየም አዳራሽ የተወደደች እህታችን ዘማሪ ሊሊ ወይም ቃል ኪዳን ጥላሁን የዘማሪ ድግስ አዘጋጅታልናለች። መጋቢት ስድስት 2017 ዓ.ም ኑ የአምልኮ ኪዳን እናድስ ተብሎ የተዘጋጀውን የእህታችን ቃል ኪዳን ጥላሁን ከእርሷ ጋር ሌሎች እህቶችም እንደሚዘምሩ ይታወቃል። የበረከቱ ተካፋዮች እንድንሆን ጥሪ አስተላልፋለሁ። አዘጋጅ የክርስቶስ ተልኮ ቤተክርስቲያን ከአርት ሚኒስትሪ ኢትዮጵያ ጋር በመ